ሰላም ጤና ይስጥልኝ። ክቡራት እና ክቡራን የቻናል ቤተሰቦች እንደምናላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለዛሬ ያስኩላችሁ ዋና ዋና መረጃዎችን በማስቀደም ጀምራለሁ። ታንክና ድሮን ታጥቀን ክላሽ በያዘ ፋኖ ከባድ ጉዳት ደርሶብናል ሲሉ አንድ የመከላከያ ሰራዊት ከፍተኛ አዛዥ ሚስጥር አውጥተዋል። በሌላ መረጃ ኤርትራ በኢትዮጵያ የወደብ ጥያቄ ወይም ፍላጎት ዙሪያ ለመጀመሪያ ጊዜ መግለጫ ሰጣለች። ብዙ አነጋጋሪ መግለጫዎችን የያዘ ነው። እስከ መጨረሻ አብራችሁን ቆዩ፣ ዝርዝር መረጃዎችን እናያለን። ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ስተሰማ ተናገሩ። ከብርሸለቆ፣ ከገረባሳ እና ከገረባሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸው ወታደራዊ ምንጮች ተናግረዋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናል ጀኔራል መሐመድ ተሰማ ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮች ጠቅሰዋል። ለተናል ጀነራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ የቡድን መሳሪያ ያለያዘ ኃይል በዚህ ልክ ሊያፍረከርክን ይችላል፣ በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መሪዎች ቁጣ ጥያቄ ማንሳታቸው ታውቋል። በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85 ፐርሰንት በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይህ ሪፖርትም ሌተና ጄኔራል ክፉኛ አስቆጥቷቸዋል ተብሏል። ሌተና ጄኔራሉ በተለይ የእዙ የሰው ሀብት ክፍል እና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይህ ሁሉ ወታደር እስከሚገዳን ምን እየሰራችሁ ነበር የሚል ቁጣ ዘል ጥያቄ ማንሳታቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። መከላከያ ሰራዊቱ ፋኖን ለማጥፋት የሚወስደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጻፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም የምስራቅ እዝ አባላት የደረሰባቸውን የሰብአዊና የቁሳዊ ኪሳራም በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደ በዚህ ግምገማ መድረክ ገልጸዋል። በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክስ ማከማቻ አካባቢዎች እና የቡድን መሳሪያዎቻቸው በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ሌተናል ጀነራል ማህመድ ተሰማ አቅጣጫ አስቀምጠዋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮና በሌሎች ከባድ መሳሪያዎች የታገዘ የተሳካ ማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለውን የፋኖ ሲል ለመበጣጠስ ከፋኖ ከርተው የሚወጡ ታጣቂዎች ካሉ እነሱን መጠቀም፣ እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊት በኩል አጉልቶ መውጣት የሚል አቅጣጫም መቀመጡን የወታደራዊ ምንጮች ገልጸዋል። በተጨማሪም በውጊያ ጊዜ የኃይል ማዛባት ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ በመስራት ስቦ የመደምሰስ እና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልትን በመጠቀም በሚል የተሰጠው የመፍትሄ ሀሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧል። በቀጣይ ዙር በሚያካሂደው ዘመቻ የሽምቅ ወይም የደፈጣ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብርሸለቆና ግርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ መመሪያ ተላልፎ ወደ ስራ ተገብቷል ሲሉ ግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ነግረውናል። በሌላ መረጃ የኤርትራ መንግስት በኢትዮጵያ የባህር በር ጥያቄ ላይ ለመጀመሪያ ጊዜ ማብራሪያ ሰጠ። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ላይ ይህን ጉዳይ በተመለከተ ገለጻ ያደረጉ ሲሆን በንግግራቸውም የባህር በር ጥያቄን ሌሎች አገራትም የደገፉት በጋራ ተጠቃሚነት ሊሳካ የሚችል ፍትሐዊ ጥያቄ መሆኑን የመሰከሩለት ነው ሲሉ ተናግረዋል። ጨምረውም የኢትዮጵያ የወደብ ጥያቄ መንግስት ለአጀንዳነት የመዘዘው ሳይሆን ታፍኖ የቆየ የትውልድ ጥያቄ መሆኑን ገልጸው በቀይ ባህር ያለው ዳርቻ ለሁሉም እንደሚበቃ አስረድተዋል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር በጉዳዩ ላይ ዘለግ ያለ ማብራሪያ ሰጥተዋል። ብዙ ኢትዮጵያውያን ምሁራንና ፖለቲከኞች ዓለም ሲቀየር ከፊውዳል አስተሳሰብ የተላቀቀ አይመስሉም በማለት ማብራሪያውን የጀመሩ ሲሆን በአገርና ህዝቡ እያፈረሰ ያለው ይህ አመለካከት እንደሆነ አስታውቀዋል። የሌላውን የመሻት በሽታ ከዚህ የፊውዳል አስተሳሰብ የመነጨ መሆኑን ገልጿል። ሲቀጥልም በኢትዮጵያ ውስጥ የእኔ ብሔርና የእኔ መሬት በሚል የተለያዩ ግጭቶችና ለመግባባቶች እንዳሉ ጠቅሶ ከቅርብ ዓመታት ወዲህ በዚህ የተነሳ የብሔሮች መፈናቀልና መሰቃየት መገደል የተለመደ መምጣቱ አስረድቷል። የኢትዮጵያ ሕዝቦች አንዳንድ ዘመናዊ አገር ዜጋ በመላ አገሪቱ ተንቀሳቅሰው በነጻነት የመኖሩ ያልቻሉበት አደገኛ ሁኔታም ተፈጥሯል፣ ሲሉ የማስታወቂያ ሚኒስትሩ ተናግረዋል። የኢትዮጵያ ምሁራንና ፖለቲከኞች የመስፋፋት አባዜ በአገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት መንግስታት ትልቁ የውድቀት ምክንያት የሌላውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ሲሉም ተናግሯል። በተለይ የባህር በርን ለመቆጣጠር ያለው ፍላጎት ያለፉት ስርዓቶች ለውድቀት መዳረጉንም አስታውሰው የኤርትራ ማስታወቂያ ሚኒስትር ማብራሪያውን ሲቀጥል የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያ እና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦ ፖለቲካ ተንታኞችን ማየቱን ጠቅሷል። በተለይ የትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላ ይህ ጉዳይ ዋነኛ አጀንዳ ሆኖ መቅረቡን መታዘቡንም አስታውቋል። ማብራሪያውን ጨምሮም በአፍሪካ ቀንድ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ ህግን የሚያውቁ ዓለም አቀፍ ግንኙነትና ስነምግባርን የሚረዱ አስተዋይ መሪዎች ቢኖሯት ኖሮ የወደብ ወይም የባህር በር ለማኝ መሆን አይገባትም ነበር ያለ ሲሆን የኤርትራ ጅቡቲን፣ የሱዳንን፣ የሶማሊያን የኬንያ ወደቦችን መጠቀም ትችል ነበር ሲል ገልጿል። የባህር በር የሌላት ሀገር ከጎረቤቶቿ ጋር በመመካከር በሌሎች ሀገራት የባህር በር የመጠቀም መብት እንዳላትም አስታውሷል። የወደብ አገልግሎት የኢኮኖሚ ጉዳይ ከመሆኑ አኳያ የወደብ ባለቤትንም ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስትሩ ጨምሮም በቀጠናችን ለኢትዮጵያ ወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ ሀገር ሊኖር አይችልም ብሏል። ይህም በተግባር መታየቱን ጠቅሶ የኤርትራ ነፃ ከወጣች በኋላ በነበሩት አመታት የኢትዮጵያና በኤርትራ ወደቦች በነፃነት ስትጠቀም መቆየቷን አስታውሷል። እንዲሁም እንደ አውሮፓውያን አቆጣጠር በ2000 ዓ የእርዳታ ድርጅቶች በአሰብ ወደብ በኩል እርዳታ እንዲያስገቡ ፈቃደኝነቱን መግለጹን ጠቅሷል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆን ኖሮ የሚቃወማቸው አካል አይኖርም ነበር ያለው ማብራሪያው፣ ህልማቸው የባህር ዳርቻውን ወስዶ የስነ ህዝብ ወይንም ዲሞግራፊ ለውጥ ማድረግና በባህሩ ዳርቻ ወታደራዊ እንቅስቃሴ ማድረግ እንዲሆን አስረድቷል። ይህ ደግሞ በተባበሩት መንግስታት ድርጅትና በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገራት ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ብሏል። ሲቀጥልም የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ማስታወቂያ ሚኒስትር፣ ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑን አስታውቋል። ለዛሬ አስኩላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን እንዲሆንላችሁ ተመኘሁ። መልካም ጊዜ